እንደሚታወቀው ሀይሚና ብሩክ እንግዲህ ጉዟቸውን ወደ ዱባይ አድርገዋል ማለት ነው። በጉዞ ላይ እንግዲህ ያልተጠበቁ ነገሮችንም እያየን እየሰማን እንገኛለን። ሀይሚና ቡራ ጉዞ አቸው ላይ ምን አጋጠማቸው የሚለውን ሀሳብ እንሰጥበታለን። ብዙዎቹም እንግዲህ መነጋገሪያ እያደረጉት ይገኛሉ ማለት ነው። ሀይሚም ደግሞ በሁለት አይነት ስሜት ውስጥ ሆና ወደ ዱባይ ልትሄድ እንደተዘጋጀች እንግዲህ ብዙዎቻችን የምናውቀው ነገር ነው ማለት ነው። እንግዲህ ትናንትና ላይቭ ላይ ብዙ ሰዎች ላይቭ ላይ ነበሩ እየተከታተሏቸው ነበረ። ወደ ዱባይ ጉዟቸውን ሲያደርጉ ብሩክም እያንዳንዷን ነገ እያንዳንዷን እንቅስቃሴያችን እንግዲህ ከዱባይ እስክንገባ ድረስ እናስተላልፍላቸዋለን በማለት እንግዲህ ከሀይሚ ጋር ጉዞ ጀምረዋል ማለት ነው። እንደሚታወቀው እንግዲህ የሀይሚ ጉዞዋ ለመጀመሪያ ጊዜ ነው አይደለም። ዱባይ ሌላ ሀገርም ሂዳ አታውቅም ማለት ነው። እና የመጀመሪያ ጉዞዋ ነው። ምን ይመስላል? ጉዞ ላይ ምን አጋጠማቸው የሚለውንም ነገር በደንብ የምናወራበት ሀሳብ የምንሰጥበት ይሆናል። በመጀመሪያ ግን እንግዲህ ወደ ዱባይ ስለሄዳችሁ ደግሞ ብሩክ ሀሳቡን አሳክቶ ሀይሚን በጎ ምኞታ ተሳክቶ ሰምሮላት ወደ ዱባይ ጉዞ ለማድረግ ስለጀመራችሁ እጅግ በጣም በጣም ደስ ብሎኛል። ደስታዬን መግለጽ እወዳለሁ ማለት ነው እና ከዛ በፊት እንግዲህ ከቤት ከመውጣታቸው በፊትስ ምን ተፈጠረ የሚለውን ነገር እንግዲህ እናወራበታለን። ሀይሚ ለብሩክ ያላትን እምነት ያየንበት፣ ብዙ ነገሮችን ያየንበት የተማርንበት ቪዲዮ ነው ብዬ ነው የማስበው። እና እንግዲህ የሆነ ሰው ነው ማለት የሆነ ሰው ስላችሁ ታቋት አላችሁ። የቦታጅራ ልጅ ነች። እና እነ ብሩኬ ነው ሁሉ ቻናል ከፍተው የሰጧት ማለት ነው። ፉዬ እንግዲህ ሀይሚን በጣም በከባዱ ፈትናታለች ማለት ነው። ያ ፈተና ምንድን ነው? ብሩክ ሊወስድሽ ተዘጋጅቻለሁ፣ ሁሉ ነገር አልቋል እያለች ውሸቱን ነው። ስለዚህ ቀድመሽ ማወቅ ስላለብሽ ከአንቺ ቀድሞ ሊሄድ ስለሆነ አንቺን አምስት ሰዓት ነው ያለሽ፣ እሱ ግን ሶስት ሰዓት ነው በረራው። ስለዚህ ጥሎች ሊሄድ እየተዘጋጀ ነው። ስለዚህ እኔ እሱን ሊነግርሽ ፈልጎ ነበረ ነገር ግን በቃ መናገር አልፈለግም፤ ፈርቶሻል። ና ያደረገች ነገር ፕራንክ ነው። የትም ይዞች አይሄድም። እሱ ብቻውን ነው ሊሄድ የተዘጋጀው በማለት እንግዲህ ሀይሚን ጠርታ ልብስ እየተዘጋጃጀች ባለችበት ሰዓት ነው ይህንን ነገር የነገረቻት ማለት ነው። እፉዬ እንግዲህ አዲስ አበባ ገብታለች። ከዚህ በፊት ቡታጅራ ነው ምናቃት። እዛ ነው የምትሰራው ምናምን ነገር ነገር ግን ሀይሚን ለማስደንገጥ እንግዲህ ብሩክን ና ሀይሚን ለመሸኘት ነበር ሁኔታዋ የሄደችው። ነገር ግን ሀይሚን ፕራንክ አድርጋታለች። ሀይሚን ብቻ ሳይሆን ብሩክንም ፕራንክ አድርገዋለች። ና ሀይሚን ፕራንክ ያደረገ የተደረገችበት ነገር ምንድን ነው? ብሩክ አውቆ ነው እየዋሸሽ ነው። ሊወስድሽ አልቻለም መጀመሪያ አንቺን እወስድሻለሁ ያለሽ እንዲሁ በጣም ደስተኛ ትሆኛለሽ ብሎ ስላልገመተ ስላልጠበቀ ነው። በኋላ ላይ ግን አንቺ በጣም ደስተኛ ሆነሽ ፊትሽ ላይ ፈገግታ ሲያይብሽ ይሄ ነገር ፕራንክ ነው ብሎ ለመናገር በጣም ከበደው። ስለዚህ ዝም ብሎ እንወስድሻለሁ ብሎ ጸጥ አለሽ። ይሄ ግን ውሸቱን ነው ለመናገር ፈርቶ ነው ና ንገሪያት ብሎኝ ነው በማለት ነው ሀይሚን እያናገረቻት የነበረው። ሀይሚ ክው ነው ያለችው፣ ደነገጠች፣ ምናምን ግን አላመነቻትም። ብሩክን አምነዋለው ነው ያለችው እና ብሩክ መጦ እውነታውን እስክታቅ በጣም የተረጋጋ ነገር በተረጋጋ ሁኔታ ነው ስለ ብሩክ ስታወራ የነበረው እና እምነቷን አይቼበታለሁ። እውነት ነው፣ ፍቅር ያለ እምነት አይጸናም። ፍቅር ያለ እምነት እስከየትም ድረስ አይደርስም። ፍቅር ያለ መተማመን የእውነቴን ምላችሁ፣ አንድ እርምጃ አይራመድም። ዋናው ከፍቅር ውኔ እውነት ለመናገር ዋናው ከፍቅር ማለት ነው መተማመን ነው። መጀመሪያ መቅደም ያለበት መተማመን፣ እምነት መኖር አለበት። ገባችሁ? አሁን እኛ አንድን ሰው ለምሳሌ ሴት ልጅ ልበላችሁ፣ ወንድ ልጅ አፈቀርም ብሎ አፈቀርኩሽ ብሎ አንድ ሴት ልጅ ቤቱ ሲወስዳት አብረው ነው የምትሄደው አይደለ? የሆነ ነፍሱም ነፍሷም ምን በቃ ምንም በቃ የምትተወው ነገር የለም። ቤተሰቦቿ ቤት አይደል እሱ ጋር እሱን ጠቅልላ እሱ ጋር ነው የምትገባው። አይደለም ስትተኛ ይግደላት ይነቃት ምን ያርጋት ያፈርጣት ምን ምን የምታውቀው ታሪክ የለም። ገባችሁ ነ ያላት ወደደችሁ ወደዳት አፈቀረችሁ ፋፍቅረው ሄደች። በቃ ምን ልላችሁ ፈልጌ ነው። ታምኗለች። በቃ እምነት ነው። እምነቷን ትጥልበታለች። ከፈጣሪ ቀጥሎ እሱን ነው አምነው የምትሄደው። ቤቷን፣ ህይወቷን፣ እናት አባቷን ጥላ የምትሄድበት ምክንያት ማለት ነው። ባታም ነው ግን አንድ ቤት ውስጥ እንዴት ብዬ እኖራለሁ? የሆነ ነገር ቢያደርገኝ ስትላለች አለ ያንን ነው ምሳሌ ላደርግላችሁ። ወደድኩት እና እምነት ከምንም በላይ እያያችሁ ራሱ አንዳንዴ የሆነ የማትቀበሉት ነገር ይኖራል ምንም ነገር ማለት ነው። ስለዚህ እምነት መኖር አለበት። በጣም ለፍቅር ትልቁ ዋናው መሰላሉ ምንድን ነው? እምነት፣ መተማመን እና በጣም ያደነኳ ታይሜን አሁን እንደዛ ስትላት የሆነ የሚያሳምን ነገር የነገረቻት እውነት ለመናገር ማለት ነው የሚያሳምን ነገር ግን ከሱ እውነታውን ለመስማት ነው የጠበቀችው። ይሄ ነው መሆን ያለበት። እውነታው መጥቶ እንዲህ ነው ብሎ እስኪ ያስረዳት ነው የጠበቀችው። ይሄ ነው መሆን ያለበት። ካልሆነማ የሆነ እንትና እንዲህ ብሎኛል፣ እንትና እንደዚህ ብላኛለች ብለው ጓገጭ ምንል ከሆነ ትዳራችንም ፍቅራችንም ህይወታችንም በገዛጃችን አሳልፈን ለ ሰይጣን ሰጠን ማለት ሰይጣን ደግሞ ብትንትኑን ያወጣዋል ያንን የተረዳውበትና ብሮኬን በጭራሽ እንደዚህ ሊያረገኝ አይችልም ተዘጋጅ ብሎኛል እንደውም እየደወልኩ እያስቸገርኩት ነበር እየጨቀጨኩት ነበር ምን ልውሰድ ምን ሊያዝ ምናምን እያልኩኝ ስለዚህ ይወስደኛል ተማምንበታለሁ አላምንሽም ነው ያለቻት እውነት ለመናገር የእውነት ተይ ምናምን አለቻት። ልታርፍ አልቻለችም። ብሩክ እስኪመጣ ነው የጠበቀችው ማለት ነው። እና ኤንዌይስ ብሩክ መጥቶ ብሩክንም ፕራንክ ነው ያደረገችው። እንዲህ አንተ አትወስዳትም ንገራት፣ ለምንድን ነው በኋላ ላይ አንተ ጥላት ከሄድክ በኋላ ነው የምትነግራት ወይ ምናምን እያለችው ነበረ። እና እሱ ደግሞ በጣም እየገረመው ነበር። እሷንም መቆጣት አልፈልግም። መጨረሻ ላይ እንደውም በቃ ይሆንልሽ፣ በቃ እንደውም ማን ሄድም፣ በቃ አልወስዳትም ምናምን ብሎ ሀይሚን ይዟት ነው ሄደው እና ፎይ ደግሞ ያው እውነታውን ነገረቻቸው። ፕራንክን ያደረገቻቸው እና እንግዲህ ገና ሊሄዱ በተዘጋጁበት ሰዓት ነው ሰዓት ራሱ ደርሶባቸው በጠዋት ጠርታ ነው ይህንን ነገር ያደረገችው። እና ደስ የሚለው ነገር ደግሞ አክብራቸው ወዳቸው ከቡታጅራ አዲስ አበባ እነሱ ለመሸኘት ሄዳለች ና በጣም ደስ የሚል ነገር ነው። እንደዚህ ነው ማለት ውለታ ለመርሳት ጓደኝነት ጥሩ ነው በቃ የእውነት ነው የምላችሁና ሀይሚን በጣም ና ያደነኳት። በቃ የሚደነቅ ነገር ሲኖር ደግሞ ሁሌም እንደምንተቸው፣ የሚተች ነገር ሲኖር እንደምንተቸው፣ የሚደነቅ ነገር ሲኖርም ማድነቅ አለብን፣ ግዴታ ነው ና ቅመሟ። በጣም ጎበዝ፣ ጀግና ነሽ የምር። እንደዚህ ነው መሆን ያለበት ሁሌም። ያየሽውን ነገር ሁሉ የሰማሽውን ነገር ሁሉ ማመን እንደሌለብሽ እውነታውን ከብሩክ ጠይቀሽ በቃ፣ አይን አይኑን እያየሽ መረዳት ማወቅ እንዳለብሽ ነው ያኔ እሱ የዋሽሽም አይዋሽሽም አንቺ እሱን ነው መጠየቅ ያለብሽ። በአጭሩ እሱም የሆነ ጥፋት አጥፍታለች ተብሎ ቢነገር ብትሰማ ብታይ እንኳን ቪዲዮ እንኳን ተቀርጾ ቢሰጠ ያንን እውነታ ሀይሚን አግኝተ በስርዓት ነው ለማውራት መሞከር ያለብህ። በቃ ወዲያውኑ አክሴፕት አድርገ ተቀብለ ያንን ነገር በቃ መጣላት ወይም መጋጨት የለባችሁም ብዬ ነው ማምነው። እንደኔ ማለት ነው። እና ሀይሚ በጣም ነው ያደነኮች። ለማንኛውም ግን ፕሮኬ ብዙ ነገር ተስተካክሎላት ምናምን ነገር አብራት ስለወሰድካት ቃል ገብታል። ተመልካችን እንደ ቤተሰብ ነው የምትፈራው። የእውነት ነው ምላችሁ፣ የሚያከብረው፣ የሚፈራው። በጣም ምስጋና ሁሌ ነው በቃ፣ ሁሌ ያመሰግናል በቃ። የእውነት ያከበሯችሁን ሰዎች አክብሩ፣ የወደዳችሁን ሰዎች ውደዱ ብሏል ና ተመልካችም አሁን ለብሩክ ራሱ በጣም ይጨነቅ ነበር። ብሩክ እንደዚህ እንዳትሆን፣ እንደዚህ እንዳታደርግ፣ እንደዚህ እንዳታጠፋ፣ እንደዚህ በቃ ብቻዋን ጥሏት ይሄዳል ብለን ብዙ ነገሮችን ስንጨነቅ ነበር። እንደ ቤተሰብ ነው የሚያየን እኛም ደግሞ እንደ ቤተሰብ እንደ አንድ በቃ ወንድም እንደ አንድ እህት ነው የምናያቸው። እንወዳቸዋለን። እናንተን ሰላም መሆን፣ እናንተ ፍቅር፣ እናንተ ደስታ ነው የምንፈልገው እና ብሩክ ያንን ነገር ተግባራዊ እያደረገ ሀይሜን በጣም እየተንከባከባት ነው የሚገኘው። ለምን እየተመልካችም ሀላፊነታል እያንዳንዱ እርምጃቸው እያንዳንዱ እንቅስቃሴዎቻቸውን እያሳዩን ይገኛሉ። ያንን ለእኛ ክብር ስላላቸው ነው ነውና እኛ እናክብራቸው፣ እንውደዳቸው ለማለት ነውና። ሀይሚ ደግሞ ጉዞ ላይ ፕሌን ላይ ምን አጋጠማት? ሀይሚ በጣም ፈርታለች። በነገራችን ላይ ማለት ገና መሄዷን ስታስብ ደስ ት ብሏታል እኮ፣ ግን ሁለት ሀሳብ ላይ ነት። አንደኛ እንዴት ነው የሚሄደው በፕሌን ራሱ። ሂዳ አታውቅም ከዚህ በፊት የትም ሀገር ሂዳ ስለማታውቅ ያ ነገር ስጋቱ ሆኖባት ነበርና ብሩክ ደግሞ ሙድ እየያዘባት ነበር። ፕሌኑ ሲነሳ ምቀርጽ ቪዲዮ ይቀረጽ ወይ ሳይቀረጽ እያለ ነበርና ሀይሚ ደግሞ አላ ተው በእናትህ እያለችው ነበርና ፕሌን ሲነሳ ታውቃላችሁ ትንሽ የሆነ ገጭ ገጭ ገጭ ገጭ የሚለው ነገር አለ፣ ወደ ላይ ሲነሳ ሲያርፍም ማለት ነውና እሱን ሞመንት እንግዲህ ሪያክሽኗል ብሩክ። እርግጠኛ ነኝ ቀርጾ አስቀምጧ ይሆናል ብዬ አስባለሁ። እስካሁን አልተፖሰተም፣ ግን ደግሞ ያው ያለ ነገር ነው። ብሩክም አንድ ሂዶ ስለነበረ ሀይሚን በሰፊው በቃ እንደውም እሱ ቀድሞ ሂዶ መመለሱ ጥሩ ነው ብዬ ነው ማሰቡ ለመልካም ነው። አንዳንድ መጥፎ ነገሮች ደግሞ ለመልካም ነገር የሚሆኑበት አጋጣሚ አለና ቦታውን ሂዶ አይቷል። በደንብ የሚያዝናናትም ቦታዎችም እየነገራት ነበረ። የማውቃቸው ቦታዎች እነዚህ ነው ብሏል። እሱም በጣም አጭር ጊዜ ቢሆንም ፈታ ብሎ በጣም ጥሩ ጊዜ አሳልፎ ነው የተመለሰው። ዱባይ ላይም በጣም ብዙ የሚጠብቋቸው ሰዎች እንዳሉ ነግሬያቸዋለሁ። ትልቅ ትልቅ የተዘጋጀ ነገር እንዳለ ሰምቻለሁ እና ኤኒዌይስ ሀይሚ ቡራ እንግዲህ በሰላም ግቡ። ሀይሚዬ በጣም ፈርታለች። ድምጿ ራሱ ቀንሷል። የሆነ ማውራት ራሱ ከብዷታል። የሆነ ጸጥ ብላ ደሞ በቃ እስክትገባ እስክትደርስ አላመነችም ላ በማመንም ባለማመንም ውስጥናት፣ በፍርሃት ውስጥ ውስጥናት፣ በደስታም ውስጥናት እና ሀይሚዬ እኔእንጃ እንደዚህ ሆና ስላዩት በጣም ደስ ብሎኛል። ኤኒዌይ ሳምሮባችሁ ቆንጆ ሆናችሁን ሄዳችሁት እና አንድ ላይ በመሆናችሁ ደስ ብሎኛል። እንኳንም በቃ ትላአጣላ ይድግ የእውነቴ ነው ብላችሁ ና የእናንተ ደስታ ያስደስተናል። ሁሌም በሄዳችሁበት አለን፣ እንከተላችኋለን። እናንተ ብቻ መልካም ነገር ስሩ። ተመልካችንም እራሳችሁንም ዝቅ የሚያደርግ የሚያዋርድ ነገር አትስሩ ለማለት እወዳለሁ። ለማንኛውም እስኪ ከተመቻችሁ ላይክ ሼር። ሀይሚ ቡራ እንግዲህ በዱባይ ላይ የሚኖራቸው አንድ ሳምንት ሁለት ሳምንት ጊዜ ይሆናል ብዬ አስባለሁ። ጥሩ ጊዜያትን አሳልፈው ይመጣሉ። ብዙ ሰዎችንም እንደሚያገኙም መረጃው ደርሶኛል። እና ሃይሚዬ የኔ ቆንጆ አይዞን! እንዴ በጣም ፈርታ ነበረ። በጣም ከምነግራቸው ላይ ማውራት ሁሉ ከብዷት እና ማታ ራሱ ላይ ገብተው በጣም ብዙ ሰዎች ነው ጊፍት ሲሰጧት የነበሩት። እና አራት ልጆች በድንጋጤ እንዳይወለዱ እንጂ እያለች ነበረ። አራት ልጆቹ ግን ተወልዶ ባየ ናቸው። የምሬ ነው ምላቸው። ሃይሚና ብሩክ የውነት በቃ ሪል ላይፋቸው ላይ ስለ ልጅ እያወሩ በቃ ልጄ በቃ ልጅ ልጅ የሚሉበት ጊዜ መንታ መንታውን አውቄ ነው። አንዳንድ ልጅ ይበቃል። ፈጣሪ የመረቀውን የሆነ የባረከውን ጤነኛ የሆነ ልጅ እንዲሰጣችሁ ትልቁ ምኞቴ ነው እና የሀይሚ የቦራ ወዳጅ አድናቂ የሆናችሁ ሰዎች እንኳን ደስ ያላችሁ። ሀሳባችን ምኞታችን ተሳክቶ እንግዲህ በተለይ ዱባይ ያላችሁ ሰዎች እንኳን ደስ ያላችሁ። የምር ሳውዲ ራሱ መቼ ነው ምትመጡ እያሉ ብዙ ሰዎች እየጠየቁ ይገኛሉ። እውነት ለመናገር ሳውዲ እንኳን ያው ብዙም ለመዝናናት ምቹ ባይሆንም ግን ደግሞ ያው እኔ ይመጣሉ ብዬ አላስብም። ግን እስኪ እንደ እግዚአብሔር ፈቃድ አንድ ቀን ዋን ዴይ እንመጣለን ብላለች አይሜ ማለት ነውና፣ ለማንኛውም የዱባይ ቆይታችሁ አሪፍ ሆኖ እንደምትመለሱ ተስፋ እናደርጋለን። ይመቻችሁ። ሰላም ግቡ፣ ሰላም ደርሳችሁ ተመለሱ። አመሰግናለሁ። ላይክ፣ ሼር አድርጉ፣ ሰብስክራይብም አድርጉኝ የእኔ ምርጦች።